እሺ፣ እንደምታውቁት እንግዲህ ሶስት ሺ ብር የሚያሸንፍ አንድ የተምኔል ውድድር አዘጋጅቼ የነበረ፣ ዛሬ ያሉትን ፎቶዎች እንዳለ ሰብስቤ ለእናንተ አሳያችኋለሁ። እናንተ ራሳችሁ ነው ቮት የምታደረጉት፣ ከዛሬ እስከ ቅዳሜ ባለው ማለት ነው። አንዳንድ ለውጦች አሉ፣ እነሱ ላስረዳችሁ። መጀመሪያ አስር ቀን ነበር ያልኩት እስከ ዲሴምብር 16 ግን በጣም ብዙ ሰው ልኮልኛል። ኦልሞስት ወደ 80 ምናምን ተምኔል ሰብስቤ ያለሁ፣ ስለዚህ ይሄ በጣም ከበቂ በላይ ነው። ለእኔም ስራ ነው የሚሆንብኝ መሰብሰቡ። ጊዜውን ያሳጠርቁት አንድ፣ ለዛ ነው። ሁለት ደግሞ ኢንስታግራም ላይ ነበር ላኩልኝ ያልኩት። ኢንስተግራም ላይ ላከልኛለህ፣ ቴሌግራም ላይ ላከልኛለህ፣ ፌስቡክ ላይ። ፌስቡክ ገብቼ አላቅም፣ ራሱ ኖቲፊኬሽን ሲደርስ እንግዳ ገብቶኝ ነው የገባሁት። ኢሜል ያደርገልኛለህ፣ ኢቨን ቲክቶክ ኮመንት ሴክሽን ላይ ይሄው የሰራሁት ተምኔል ብሎ ኮመንት ያደርገልኛለህ። እና የሁሉ ተምኔል መሰብሰብ ለእኔ ስራ ነው የጊዜውን አሳጠሩ ያለው ሁለት በጣም ብዙ ታለንትድ ስራ መስራት የሚፈልግ ብዙ ሰው እንዳለ ኖቲስ አድርጌያለሁ። ስለዚህ ከአሁን በኋላ ብዙ ቻሌንጆች አዘጋጅላችኋለሁ እንሻላ እና ቻሌንጆቹን አናውንስ የማደርገው ዩቲውብ ቻናል ላይ ነው ከአሁን በኋላ ስለዚህ አዲስ ቴክ ብላችሁ ዩቲውብ ቻናሌን ሰብስክራይብ አድርጉ፣ አንደኛ። ሁለተኛ ኖቲፊኬሽን ቤሏን ንኳት እና ቶሎ ኖቲፊኬሽን እንዲደርሳችሁ ማለት ነው። እና ደግሞ የኤአይ ጉዳይ ኤአይ ተጠቀሙ ብዬ ነበረ። አብዛኛው ሰው ለአፕስኬሊንግ ምናምን ኤአይ ተጠቅሟል እና ግራ ስለገባኝ ብቻ የሰበሰብኩትን ፖስት አደረግላችኋለሁ እራሳችሁ ትመርጣላችሁ። ስለዚህ ከኔ ራስ ትወርዳላችሁ ማለት ነው፣ ራሳችሁን ቦት የምታደረጉት። ስለዚህ ብዙ ቦት ያገኘው ያሸንፍና የሶስት ሺህ ብር ተሸላሚ ይሆናል። ከዛም በኋላ ሌሎች ቻሌንጆች አዘጋጅ ጅላቸዋለሁ ይኸው እንግዲህ እንደምታዩት ነው የተምኔል ማዕት ነፍ ተምኔል ያለው ስለዚህ እንክፈታቸውና ተራ በተራታዎች አላችሁ እኔ ቁጥር እጠራለሁ አንድ ሁለት እያልኩ ስለዚህ እናንተ ዲሳይድ ታደርጋላችሁ ማለት ነው ኮመን ሴክሽን ላይ ቁጥር ብቻ ነው ምታስቀምጡልኝ ቁጥር አንድ እንግዲህ መጀመሪያ ተላከል ይሄኛው ነው ማነው ሁኔ ድዝና አላቆ ማ እንደሆነ ራሱ በኤ የተሰራ ነው ለማንኛውም እሺ ቁጥር አንድ ችናት አውቶማቲካሊ ወዳቂ ናት። ይሄ አሪፍ ነው፣ ቆንጆ ነው። ኢትዮጵያን ቤስት ጌሚንግ ሴታፕ ይላል የተጠቀመው ሙሉ ማቴሪያሉን የኔ ነው። ሁለት ቁጥር ይሄ ነው እንግዲህ። ሶስት ቁጥር፣ ሶስት ቁጥር እቺ ናት። ሶስት ቁጥርም አሪፍ ናት። ያው ያ ያለባት ግን እስቲል ክሬቲቪቲውን ሳናደንቅ አናልፍም። እጁ የማ እንደሆነ እንጃ፣ ኬታምጥትን እጅ የሰራው ኤኒዌይ ሶስት ቁጥር አይደለ ያ፣ ሶስት ቁጥር። አራት ቁጥር ይህም ቆንጆ ነው። ያው ይፈርታችሁንም ሳላደንቅ አላልፍም። በአማርኛ ብትሆን ግን አሪፍ ነበረ። ችኛ አራት ቁጥር ወደ አምስት ቁጥር። አምስት ቁጥርም ኢትስ ፋይን ግን አይ ቲንክ ቱ ማች ኤ አይ። ኤኒዌይ ኮመንት የምታደርጉት እናንተ ስለሆናችሁ የምትመርጡት። አምስት ቁጥር ይሄንን ይመስላል። ስድስት ቁጥር ፋይን። ስድስት ቁጥር ሰባት ቁጥር ትንሽ ሪዞሉሽኑ ጥሩ አይደለም፣ ዝቅ ላድርገው እና ይሄ እንዳለው ኦልሞስት የእኔ ሴት አፕ ሆኖ አንዳንድ ነገሮች ነው የጨመረበት። ዚስ ፋይን ራሱ ሰባት ቁጥር። ስምንት ቁጥር ዋዱ ዩ ቲንክ። ብዙ ሰው ግን ጎበዝ ነው፣ አትሊስት አብዛኛው ሰው ሰልፍቶት ይመስለኛል። ይፈርታችሁ ቆንጆ ነው። ስምንት ዘጠኝ ቁጥር ዘጠኝ ቁጥር ቤስት ጌሚንግ ሴታፕን ኢትዮጵያ። ዘጠኝ አስር ማን ነው ይሄ? እኔ ነኝ። አሪፍ ነው ግን አትሊስት ፊቴንኔም የምታደርገው ጥሩ ነበረ። ኤአይኦ አልበዛም። አስራ አንድ መተናል አስራ አንድም አሪፍ ናት። አንድ ሚሊዮን ዶላር ብር አስራ አንድ አስራ አንድ ቁጥር ላፍጥ ነው አይደለ እንዳላሰለቻችሁ? 12 ቁጥር ኤአዮችን ትንሽ በዛች ስቲል አሪፍ ነው። 12 ቁጥር 13 ቁጥር ይሄኛው በጣም ቆንጆ ነው። ልክ የለት ኤአይ ነው ወይ ስለው ነው ወይ ሰርቻው ነው ምናምን ብሎኛል ራሱ። አይ ቲንክ ስክሪን ሻት ራሱ ልኮልኛል። 13 ችናት ማለት ነው። 14 ይህንን ይመስላል። 15 አብዛኛው ግን ተመሳሳይ ነው፣ ያው ፎቶው ምናምን ተመሳሳይ ስለሆነ 15 16 እችም አሪፍ ናት። ትንሽ ዝቅላ ግላችሁ በረ የምታያችሁ 16 17 ማን ነው ይሄ? ምን አይነት ፊት ነው? 17 18 ፎንቷ ምናምን በጣም ቆንጆ ናት። ይህች የሆነ በኢትዮጵያ ምናምን የምትለው 18 19 ሞስት ኤክስፔንሲቭ ሰጣ እችም ቆንጆ ናት። ቆንጆ ናት ስላችሁ አትሊስት ይፈርቱ። ይሄ አሁን የድሮ ሴታፔ ነው። ይሄ አዲሱ ሴታፔ ነው። ኢፈርቱ በጣም ቆንጆ ነው ፎቶዋን ከሆነ ቪዲዮ ላይ ይመስለኛል ስክሪን ሻት ያደርጋል። ሀያ ላይ ደርሰናል። ፈጠን ፈጠን ላድርገው። ሀያ ላይ ደርሰናል። ሀያ ሀያ አንድ ሀያ አንድ ሀያ ሁለት በመኪና ጋር ጌሚንግ ሴት አፕ ሀያ ሁለት እሺ ሀያ ሶስት ሀያ ሶስት አሁን የእኔን ፎቶ ብታደርገው አሪፍ ነበር። ሰርተ ሰርተ ሀያ ሶስት ቁጥር እየጠፋብኝ ስለሆነ እየጻፍኩ ነው። ሌላ ነገር ነው ይመስላችሁ እዚህ ጋ 24ን ቆንጆ ነው። እዚህ ጋ ግን ከስር ተበላሸ። አሁን የኤአዩ ምናምን ብትደብቂው ይሻል ነበር። እዚህ ጋ እያችሁት የኤአዩ ምልክት 24 ላይ ነኛ። 24 25 25 26 ቆንጆ ነው። 27 ኦኬ 28 ሃያ ስምንት የሆነ የቱርክ አክተር አስመስለሽኛል። እዚህ ጋር ጺሙ ምናምን ምናምን፣ ግን እቺ አሁን ኢትዮጵያ የምትለው ቆንጆ ኢትዮጵያ የምትለው ፎንት ምናምን እቺ የገባባት እሺ፣ ቆንጆ ነው። ይሄ ራሱ ሀያስጠኝ አይደለ? ሀያስጠኝ ላይ ነኝ። ቲንክ ሶፋር ካሉት ሀያስጠኝ ተመችቶኛል እኔ። እሺ፣ ወደ ሰላሳ እንግባ። ሰላሳ ሰላሳ ይሄንን ይመስላል። ዝቅ ላርግላችሁ ለሪዞሉሽኑ ሰላሳ አንድ ይሄም ቆንጆ ነው ሰላሳ አንድ ሰላሳ ሁለት ይሄን አይደለውም ሰላሳ ሶስት ቆንጆ ሰላሳ አራት ኦኬ ግን ይሄ ራሱን አይደለውም ሰላሳ አምስት በመጨረሻ ሰላሳ ስድስት ቺ ፎቶ ጌት ነው ያገኛል ሰላሳ ስድስት ሰላሳ ሰባት አንድ ሚሊዮን ዶላር ሰላሳ ስምንት ቆንጆ ነው ይሄ ራሱ ሰላሳ ዘጠኝ ጓጓዞች ናችሁ ግን አርባ ቲ ኤ አይ ምናምን ምናምን ትንሽ በዛባት። አርባ አንድ ተሴም ጋ ይመስለኛል ይሄኛ። አርባ አንድ አርባ ሁለት እንለፈው። አርባ ሶስት ደርሰናል። ታገሱ ወይ ግማሽ ላይ ነን። አርባ ሶስት አርባ አራት ፋጺም ጺሜ እንደዚህ ቢዚ ጋር ደስ ይለኝ ነበር ነው የራሱ። አርባ አራት አርባ አምስት ኦኬ አርባ ስድስት ይህን ቅድም አላየ ነው ምን 47 48 ቲሸርት። 48 49 ታገሱኝ ታገሱኝ፣ ደርሰናል። 49 50 ቆንጆ ነው ይሄም። 50 51 51 52 አይኔ ምን እሺ፣ ነው አንዱ እንዲ እንዲ ያለው 52 ፎቶ ነው ወይስ እሺ? 53 ፎቶ ይመስለኛል። ፎንቱ በጣም ቆንጆ ነው። እሺ ሀምሳ አራት በጣም ቆንጆ ይሄ ራሱ ሀምሳ አራት ሀምሳ አምስት ይህም ኤአይ ነገር አለው። ግን ሲሰራው ያየሁት መሰለኝ ቲክቶክ ላይ ፖስት አድርጎታል። ይሄንን ቁጥር ግን እየጠፋብኝ ተቸገርኩ። ሶሪ በጣም ካረዘምኩባችሁ ሁላችሁም ብሉካችሁልኝ። እንግዲህ ግማሽን ማሳየት ከብዶኝ ነው። ለፍታችሁበታል። ስለዚህ አትሊስት የሰራችሁትን ነገር እዚህ ማየት አለባችሁ። እክሳችኋለሁ። ችግር የለውም። ከአሁን በኋላም ጊቫዌ ምናምን ይኖረናል እሺ ሐምሳ ስምንት ላይ ደርሰናል። ቅድም ግን ያየሁት መሰለኝ ይሄንን ሐምሳ ስምንት ዱድ አልቀይርም አለ። ምን ሆነ ብኝ መሰላችሁ ሐምሳ ስምንት ላይ ስደርስ የሆነ ነገር ተቀላቀሉ ኔክስት አላረግም አለኝ። አንዳንድ ፋይሎች አልከፍትም አለኝ። መልሼ ስከፍተው ደግሞ ኦልሬዲ ያየኋቸውን እየደገመ እየመጣብኝ ነው እና ሳምሃው የእናንተን ካላያችሁት አምሰሪ ከ59 ቀጥልና አንድ ጊዜ እኔም ጊዜውን ጨረስኩት። ሃምሳ ዘጠኝ ቀጥልና የሚቀጥለውን ወይ እከሳቸዋለሁ ለማንኛውም ሃምሳ ዘጠኝ ደርሰናል። ሃምሳ ዘጠኝ ይኸውና። ስልሳ አንድ ስልሳ ሁለት አይ ቲንክ ይህንን ቅድም ያየነው እራሱ መሰለኝ። እሺ ስልሳ ሶስት ይኸውና። ስልሳ አራት ስልሳ አምስት እያያችሁ ፖዝ እያደረጋችሁ ምረጡ እንግዲህ ስልሳ ስድስት ስልሳ

ሰባ ሰባት ታገሱ ይንዳርሰናል። ሰባ ስምንት ሰባ ዘጠኝ አይ ጸጉር ቆርጥ ቁርጥ። ተማንያ ተማንያ። እሺ ሰማኒያ አንድ ሰማኒያ ሁለት ሰማኒያ ሶስት ሰማኒያ አራት ኤክስትራ እየሄደ ነው ማለት ነው። ሰማኒያ አምስት ሰማንያ ስድስት እሺ፣ በጣም ይቅርታ እንግዲህ አንዛዛውት በጣም ረዘመ ከአሰብኩት በላይ። በጣም ብዙ ስለተላከልኝ ነው ላስቸግራችሁ። እንግዲህ ይሁና እናንተ ራሳችሁ ቁጥሩን ራሳችሁ የወደዳችሁትን ኮመንት አድርጉልኝ። እስከ ቅዳሜ ግን ዩቱብና ቲክቶክ ላይ ነው ኮመንት ማድረገው። ከዛ ብዙ ቮት ያገኘውን ቁጥር ሰብስቤ ያሳያቸዋለሁ። ድንገት የሰራችሁት የላካችሁልኝ፣ እዚህ ውስጥ ካላያችሁት በጣም ሶሪ፣ ኦቨር ፕሌስ ሆኖብኝ ነው፣ ኦቨርዌልሚንግ ሆነብኝ ነው የራሱ እና በጣም ሶሪ በሚቀጥለው ክሳችኋለሁ። ይሄ ነገር ይለቅና በሚቀጥለው ደግሞ ጌሚንግ ማውዝ አዘጋጅቻለሁ ለኮምፒቲሽን ኦር ለጌባቦ የሚሆን። ከዛ ደግሞ ጌሚንግ ኪቦርድ ይኖረናል። እያለን እያለን እንቀጥላለን። አሁን ግን እኔም ደከመኝ፣ ሰዓቱን በጣም ሄደ። በሚቀጥለው ቪዲዮ እስከምንገናኝ እሺ እንዳያችሁት ነው። እንግዲህ በእኔም መፍረድ አይቻልም። በጣም ብዙ ነገር ነው የላካችሁልኝ። ሜቢ ሜቢ ልካችሁልኝ እዚህ ላይ ካላያችሁት ይቅርታ ጠይቃለሁ። ወር ደግሞ አስር ቀን ብያችሁ ስለነበረ ጊዜ ያለን ብላችሁ ሳትልኩልኝ የቀራችሁም ይቅርታ ጠይቃለሁ። በሚቀጥለው ሌላ አዘጋጅቼ በስነስርዓት ልክ በሆነ ነገር ሌላ ቻሌንጅ ይኖረናል በሚቀጥለው ማለት ነው። ሰብስክራይብ ማድረግ አትርሱ ዩቲዩብ ላይ በሚቀጥሉ ያሰብኩትን ነግራቸዋለሁ። አሁን ከማንዛዛው አንድ ቦታ ላይ ወይ ቴሌግራም ቻናል ከፍቼ እዛ ላይ ማቴሪያላችሁን ሰጥቻችሁ እዛው ላይ ልካችሁልኝ በአጭር ጊዜ እዛው ላይ ሌላ ቻሌንጅ ይኖራል። የዛሬው ይህንን ይመስላል። አይ አፖሎጃይዝ እንግዲህ የእናንተ የሰራችሁት ስራ ኦር ደግሞ ልካለሁ ብላችሁ ሳትልኩ ቀራችሁ ማለት ነው። ለማንኛውም ይመቻችሁ።